ለብሰው የሚሸለሙ ባልና ሚስት መካከል ላይ ሲያፋታና ህይወት ቅድም እንዳልኳችሁ ሎቻችን ትዳር ስንገባ ስለ ትዳር ህይወት ምንም አይነት ግንዛቤ የለንም። በተሞክሮ ነው፣ በዝም ብሎ በደመነብስ እየያዝ ነው ይዘነው እየቀጠልን፣ በተሞክሮ ነገራቶች እየተስተካከሉ የገፋ ገፍቷል፣ የተቋረጠም ተቋርጧል። ሚስት ለባሏ ምቹ ትሆን ዘንድ

የአካል ካሌለው የማስተዳደሩን ዲማሙን ቁልፎን እጇ ላይ ስለሚያደርገው ሌሎችን ነገሮች በሙሉ ቢያሟላ ንግስናው እሷ እጅ ላይ ነው የሚሆነው። ንግስና ደግሞ ሴት እጅ ላይ ከሆነ በብዛት አይለች። ትክክል የሚሆነው በቤት ውስጥ እሱ ባል እሷ ሚስት ስትሆነ ያ ማለት ያ ጀማዓ